ወንዶች አይ ወንዶች፣ እናንተ ግን መቼ ነው ልብ የምገዙት? ኧረ እንደ ኢትዮጵያ ወንዶች መቼ ነው ልብ የምገዙት? ኧረ ተው ተው፣ ግን እስቲ እንደው መስጠት ምን ማይዱ መስጠት እችላለሁ ወይ? እችላለሁ። የሚያቅተኝ ነገር የለም። ሁሉንም እችላለሁ። ይ ሁሉንም እችላለሁ። ባሌ አምሽቶ ቢመጣ አለመናደድ፣ አለመቆጣት እችላለሁ ወይ? እችላለሁ። እችላለሁ። ለባሌ እሑድ እሑድ ሁል ጊዜ ዶሮ መስራት እችላለሁ ወይ? እችላለሁ። ልብሱን ቢያዝረከርክ ባሌ አለመቆጣት እችላለሁ? እችላለሁ። አሁን በሰዓት ለባሌ መቶ ብር ሰጥቼው እንዲዝናና ሂድ ማለት እችላለሁ? እችላለሁ። ስኛ አመሰግናለሁ። እናንተም ሚስታችሁ ጋር መተኛ ብቻ ሳይሆን ሚስታችሁን ማነቃቃል ልመዱ እና አመሰግናለሁ። እችላለሁ አምሽቶን ሲመጣ አለመናደድ ይችላለሁ። አምሽ ችግር የለው አምሽቶንም አምሽ፣ እንደፈለክ መዝረክረኩንም ተዝረክረክ ችግር የለው ግን፣ ችን የምትላትን ነገር በል፣ አለቀ ነገሩ። እኔ የምላችሁ ዛሬ ብቅ ያልኩበት ምክንያት ጓደኞቼ ማለት ነው። ምን መሰላችሁ? ዛሬ እኔ እንግዲህ ዝሮ ዝሮ ሸር አድርጉልኝ እህቶች። እንግዲህ እናንተ አልሰማ ብላችኋል። የእውነት እኔ ይሄንን ብዙ ጊዜ ደጋግሜ ተናግሬ ያለሁ ማለት ነውና ትናንት ላይ ብላይ ሁኜ ቁጥር የላከች እህታችን አለች እና እኔ ምን ሆና ነው ብዬ እንዲያውም የምታውቀኝ መስሎ የነበረ በነገራችን ላይ ግን አታውቀኝም። እርዳታ ጠይቃ ነው የመጣችው እርዳታ የጠየቀችው ብር አይደለም የጠየቀችው ገንዘብ ስጡኝ አይደለም አረብ ቤት ተንገላ ትቼ ተገልምጬ እንቅልፌን ትቼ ተንገላትቼ የሰራሁትበትን ገንዘቤን እቃ ገዛለሁ ብላ እቃ ገዛልሻለሁ ብላ ብሬን ወሰደችብኝ፣ እያለች ነው እንግዲህ ስንት ወር ሆነው እያለች ነው። በነገራችን ላይ ስለዚህ ስምሽን ከምጠራው በፊት ስምሽን ከምጠራው በፊት እኔ ሁላችሁንም እውነት ለመናገር የማይሆንላችሁን ነገር አትታዘዙ። የራሳችሁን እንጀራ ነው የምታበላሹት። በነገራችን ላይ ማለት ነው በዚህ አጋጣሚ እና ደግሞ ተስተምሮች፣ ደግሞ እናንተም ላይ ችግር አለ እናንተም ላይ ችግር አለ። ምንድነው ችግሩ በሉ። ለምሳሌ ታዙና በቃ ፍትር በቃ በዚህ ቀን ካልሰጣችሁ ፍትር የሚያደርጋችሁ ነገር አለ። እሷ እዲያ ካየች ትከፍልላችኋለች፣ ያኔ ትሰጣችኋለች ከተመቻቸላት ነገሩ ማለት ነው። እርግጠኛ ነኝ በዚህ ሰዓት የሰው ሀቅ በላለሁ ብሎ የሚያስብ ሰው አለ ብዬ ስለማላምን ነው እኔ በነገራችን ላይ ማለት ነው። ስለዚህ ሶብር ብታደርጉ ጉባኤ ነኝ እንዲሁም ደግሞ እናንተ ደግሞ የምትታዘዙ ሰዎችን ደግሞ በትዕዛዙ ላይ ኖረናል፣ አዲስ አይደለም ትዕዛዝ። ግን እኔ ከታዘዝኳቸው ትዕዛዞች መሀል በጣም ያበሳጨችኝ እስካሁን አንድ ልጅ አለች። በጣም በቃ እስካሁን ድረስ በነገራች ላይ እስካሁን ድረስ እቃው አለኝ እቤቴ፣ ማለት ነው። ግን ልነግራችሁ አልችልም። የእሷ እቃ ምንም አያደርግልኝም። ተገዝቷል፣ ገዝቻለሁ። ስለዚህ ቤት ነው እስታሁን ድረስ ማለት ነው እኛ ቤት ነው፣ ግን አሁን እሷ ቀምታኛ ለብላል ብላ ልታወራት ትችላለች። አይ ዶንት ኖ ኔ የማንንም ገንዘብ አልፈልግም፣ ሀቂቃ ማለት ነው። ግን የተቀመጠባት ኬዝ በሰዓቱ የኛ ገቡ ግድ፣ እንግዲህ እንደምታውቁት ግር ግር ነው መሄድ አልቻልም። ስለዚህ ሁለት የትራስ ልብስ ነው የአስራ ሁለት ትራስ እና የአራት ፍራሽ ልብስ በሁለት አይነት ካለራ አለ ቤቴ ማለት ነው። ስለዚህ እሱም ደግሞ እስታሁን ድረስ አልሄደም። ሩቅ ስለሆነ ማለት ነው እኔ ተቀባቢዬ ተቀባቢዬ አቀባቢዬ እሰጥላታለሁ ብዬ ነገሮች አልቻሉ አልሆነም። ዴሴ በፖስጣ ላይ ከዋለች በሰዓቱ ደግሞ ዴሴ ፖስጣ አገሩ መሄድ አልቻለም ነበረ። ስለዚህ ተቀምጦ ቀረ ማለት ነው። ስለዚህ ገንዘቧ ገንዘቧ ነው በማንኛውም ሰዓት መታ መውሰድ ትችላለች። እኔ እንኳ እኔ እንኳ ባልኖር ባለቤቴ ልጅ ምናምን ስላለው ማለት ነው የአሁን ቀመች ብለ ብታወራ ራሱ ገንዘቧን እንደተቀመጠ ነው አለ። ስለዚህ እናንተ ደግሞ ለሚያልፍ ቀን የማያልፍ ቃል አትናገሩ። እኔ ልጅቱ በጣም አስጠልታኛለች፣ ልች ሀቂቀትን ማለት ነው። ግን መጀመሪያ ስታዘኝና ልትገራፈጥ፣ እንደውም ከኔ አልፋ ቤተሰብ በቃ ምን አባሽ ምናምን ነገር አለች ማለት ነው። እኔ ጣጣ የለኝም ሲጀመር ነገር መስሚያ የጥጥ ነው። ግን በሰአቱ አናዳኛለች። ግን ገንዘቧ አለላት። ስለዚህ እናንተም ከማዘዛችሁ በፊት ደግሞ እረጋ ብላችሁ የምታደርጉትን ነገር እረጋግላችሁ ገንዘባችሁ። እኔ በዚህ ሰዓት ወላሂል ዓዚም በዚህ ሰዓት የሰውን ገንዘብ እበላለሁ ብሎ የሚያስባለ ብዬ ስለማላምን ነው። ስለዚህ ምንላችሁ ፈልጌ ነው ጓደኞቼ፣ ይቺ እህታችን በመታዘዘች አገር ቤትም ወንድሟ መጥቼ ልውሰር ሲላት ልትሰጠው አልቻለችም ነው ያለችኝ። እኔም ስደውልላት ቆይ ወልጄ ትለኛለች። ቆይ ረመዳን ይፈታ ትለኛለች እና እንደዚህ እያለች ነው። ስለዚህ እኔ እቃዬን ወይ ቀን ፈልጋለሁ ወይ ብሬ እንፈልጋለሁ ብላለች። እንግዲህ ያው ገበያሽን መዝጋት ካልፈለግሽ እህቴ፣ በነገራችን ላይ እዛው ንብረትሽ ላይ ከሆንሽ፣ እዛው ቤትሽ ላይ ከሆንሽ ሰው ንብረት ስጭ፣ መጥቼ ልውሰድ እያለሽ ወንድምየው ተገዛሹ ናና ውሰድ ማለት ነው ያለብሽ ማለት ነው። ስለዚህ የቱን የሚያክል ሰው ቢገራፈጥብሽ፣ የቱን የሚያክል እንትን ቢልሽ፣ ከቶም ቆይ ልውለድ አይባልም የሚሆነው አይታወቅምና ማለት ነው። ስለዚህ ረመዳንም አሳለፍሽ ወለድሽም ረመዳንም አሳለፍሽ እህቴ። ስለዚህ አሁን መልሽ፣ የሰው ዕቃ መልሽ ማለት ነው። በነገራችን ላይ እኔ አላቃትም፣ አዲስ ነው ቻናሏ ራሱ ለእኔ ማለት ነው እና ስለዚህ ስምሽ ወይም ደግሞ ስምሽ እኔ በነገራችን ላይ ደረሰኝ ምናምን ያ ሙሉ መረጃ ካላት አሁን ላይ ማንም የማንም ገንዘብ ተበልቶ አይቀርም። ገባችኋል? ስለዚህ የከፋ ነገር ከምትሄጂ የከፋ ቦታ ከምትሄጂ የሰው ገንዘብ መልሽ። ባይነኝ እንደኔ ማለት ነው። ስለዚህ ይሄን ይመስላል መጥቼ ልወሰድ የሚል ከተገኘ ስጪ። ምን ይሰራልሻል? እና ይሄን ይመስላል ሀበይቤ። ለማንኛውም ትእዛዝ ስታዙ እየተጠነቀቃችሁ ማዘዝ አለባችሁ ጓደኞች። አሁን ላይ እኔ ምን እንደምል፣ እኔ ቃላት የለኝም። እውነት ለመናገር ማለት ነው ወዳችሁ ፈቅዳችሁ ስታደረጋችሁ ድረስ አላዝንም። በነገራችን ላይ እኔ ያምናችሁበት ወዳችሁ ፈቅዳችሁ ነው። እንደገና ደግሞ ትእዛዝ ስታዙ ደግሞ በቃ አረብ ሀገር ስንኖር የሆነ በቃ ትንሽ ወጣ ያለ ባህሪ ይኖረናል እና ስለዚህ እንድታቀላችሁ ለሁሉም ነገር ማለት ነው። ላክን ግን ስታዙ ሳታማከሩ ታዙና ስትበሉ እሬ ትላላችሁ ለራሳችሁ ማለት ነው። ስለዚህ አላህ ገንዘብሽን አንቺ የሚመልስልሽ እናንተም ደግሞ አላህ ሄዳ ይስጣችሁ። ሌላ ምንም ልል አልችልም ማለት ነው ጓደኞቼ። ለማንኛውም ምችት ይበላችሁ። ሰላሙ አለይኩም ወረሀመቱላሂ ወበረካቱ ና ሞቲሽን ነው ወለሞ ሞቲቭ ይሁን ነው። ተረጋጋት እባክህ። አቤት፣ የኢትዮጵያ ወንዶች እኮ ብር ለመቀበል የሚያደርጉት ጥረት የሚያደርጉት ጥሬት፣ ለመቶ ብር ይሄም ሁሉ ዙሪያ ጠምጥምና፣ አለም ጊፍት መቶ ብር ሰጪኝ ይብትላይሻል ነው። አይ አይ፣ ወንዶች አይ ወንዶች፣ እናንተ ግን መቼ ነው ልብ የምገዙት? አረ እንደ ኢትዮጵያ ወንዶች መቼ ነው ልብ የምገዙት? ኧረ ተው ተው ተው ግን እስቲ እንደው መስጠትም ልመዱ። እስቲ እስኪ መስጠትም እንዲህ የሚለውን እስቲ እንደ ካንጋሮጃችን ደዛ ይሁ ስጡ፣ ይልመድባችሁ። እስቲ ስጡ፣ ስጡን። እስቲ እውነት ስጡን፣ ይልመድባችሁ። መስጠት ይልመድባችሁ። ሁልጊዜ መቀበል አይሰለቻችሁ? ይሰለቻል። እውነት ይሰለቻል። ስለዚህ አንዳንድ ቀን መስጠት ይልመድባችሁ። ደግሞ ሰጥቶ ቢኖራችሁ እራሱ የለኝም፣ በቃ የለኝም እኮ ነው አካታችሁ እንድትወጣ አካታችሁ የለኝም ኧረ እና አንተስ እንደወኝክ ደሞ እኛ የሆነ ነገር ሲፈልጉ እኮ ነው አቆለማምጣው፣ የኔ ውድ፣ የኔ ፍቅር፣ የኔ ምን፣ የኔ ምን። ውይ እሺ፣ ሚስቶቻችሁን አነቃቁ፣ ሞቲቪው አድርጉ። እሺ ሞቲቪው እችላለሁ በእኔ እችላለሁ፣ እችላለሁ። አምሽቶም ሲመጣ አለመናደድ እችላለሁ። አምሽ ችግር የለው ፣ ማምሸቱንም አምሽ እንደፈለክ መዝረክረኩንም ተዝረክረክ ችግር የለው ፣ ግን እቺን የምትላትን ነገር በል አለቀ ነገሩ። እኔ ምላችሁ ዛሬ ብቻኩበት ምክንያት ጓደኞች ማለት ነው ምን መሰላችሁ? ዛሬ እኔ እንግዲህ ዞሮ ዞሮ ሻር አድርጉልኝ እህቶች። እንግዲህ እናንተ አልሰማ ብላችኋል። የእውነት እኔ ይሄንን ብዙ ጊዜ ደጋግሜ ተናግሬያለሁ ማለት ነው። እና ትናንት ላይቭ ላይ ሁኜ ቁጥሬ ላከች እህታችን አለችና፣ እኔ ምን ሆና ነው ብዬ እንዲያውም የምታውቀኝ መስሎ የነበረ በነገራችን ላይ ግን አታውቀኝም። እርዳታ ጠይቃ ነው የመጣችው። እርዳታ የጠየቀችው ብር አይደለም፣ የጠየቀችው ገንዘብ ስጡኝ አይደለም። አረቤት ስታንገላ ትቼ ተገልምጬ እንቅልፌን ትቼ ተንገላትቼ የሰራሁትበትን ገንዘቤን እቃ እገዛለሁ ብላ እቃ እገዛልሻለሁ ብላ ብሬን ወሰደችብኝ እያለች ነው እንግዲህ ስንት ወር ሆነው እያለች ነው በነገራችን ላይ ስለዚህ ስምሽን ከምጠራው በፊት ስምሽን ከምጠራው በፊት እኔ ሁላችሁንም እውነት ለመናገር የማይሆንላችሁን ነገር አትታዘዙ የራሳችሁን እንጀራ ነው የምታበላሹት በነገራችን ላይ ማለት ነው በዚህ አጋጣሚ እና ደግሞ ተስተምሮች ደግሞ እናንተም ላይ ችግር አለ እናንተም ላይ ችግር አለ። ምንድነው ችግሩ? ለምሳሌ ታዙና በቃ ፍትር በቃ በዚህ ቀን ካልሰጣችሁ ሊ ፍትር የሚያረጋችሁ ነገር አለ። እሷ እንደ እዲያ ካየች ትከፍላላችኋለች፣ ያኔ ሰጣችኋለች፣ ከተመቻቸላት ነገሩ ማለት ነው። እርግጠኛ ኔ በዚህ ሰዓት የሰው حق ባላለው ብሎ የሚያስብ ሰው አለ ስለማለምን ነው እኔ በነገራችን ላይ ማለት ነው። ስለዚህ ሶብር ብታደረጉ ባይ ነኝ። እንዲሁም ደግሞ እናንተም ደግሞ የምትታዘዙ ሰዎችን ደግሞ በትእዛዝ ላይ ኖረናል። አዲስ አይደለም ትእዛዝ። ግን እኔ ከታዘዝኳቸው ትእዛዞች መሀል በጣም ያበሳጨችኝ እስካሁን አንድ ልጅ አለች። በጣም በቃ እስካሁን ድረስ በነግራቸው ላይ እስካሁን ድረስ እቃዋለኝ፣ እቤቴ ማለት ነው። ግን ልነግራቸው አልችልም። የእሷ ቃሄ ምንም አያደርግልኝም። ተገዝቷል ገዝቻለሁ። ስለዚህ ቤት ነው እስከ አሁን ድረስ ማለት ነው እኛ ቤት ነው። ግን አሁን እሷ ቀምተኛ ላይ ብላ ልታወራ ትችላለች። አይዶን ነው እኔ የማንንም ገንዘብ አልፈልግም። ሀቂቃ ማለት ነው። ግን የተቀመጠባት ኬዝ በሰዓቱ የእኛ ገር ውድድ እንግዲህ እንደምታውቁት ግርግር ነው፣ መሄድ አልቻለም። ስለዚህ ሁለት የትራስ ልብስ ነው የአስራ ሁለት ትራስ እና የአራት ፍራሽ ልብስ በሁለት አይነት ከለር አለ። የቤቴ ማለት ነው ስለዚህ እሱም ደግሞ እስካሁን ድረስ አልሄደም፣ ሩቅ ስለሆነ ማለት ነው። ያኔ ተቀባቢዬ ተቀባቢዬ አቀባቢዬ ሰጥላታለሁ ብዬ ነበር። ነገሮች አልቻሉ አልሆነም። ደሴ በፖስጣ ላይ ተዋለችኝ። በሰዓቱ ደግሞ ደሴ ፖስጣ አገሩ መሄድ አልቻለም ነበረ። ስለዚህ ተቀምጦ ቀረ ማለት ነው። ስለዚህ ገንዘቧ ገንዘቧ ነው፣ በማንኛውም ሰዓት መታ መውሰድ ትችላለች። እኔ እንኳ ባልኖር ባለቤቴ ልጄ ምናምን ስላለው ማለት ነው ያሁን ቀማች ብለታል ብታወራ ራሱ ገንዘቧ እንድትቀመጥ አለ። ስለዚህ እናንተ ደግሞ ለም ለሚያልፍ ቀን የማያልፍ ቃል አትናገሩ። እኔ ልጅቱ በጣም አስጠልታኛለች ለታዲቀተን ማለት ነው። ግን መጀመሪያ ስታዘዝ ስታዘኝና ልትገራፈጥ፣ እንደውም ከኔ ማልፋ ቤተሰብ የኔ በቃ ምን አባሽ ምናምን ነገር አለሽ ማለት ነው። ኔ ጣጣ የለኝም ሲጀምር ነገር መስሚያ የጥጥ ነው። ግን በሰዓቱ አናዳኛለች። ግን ገንዘቡ አለላት ስለዚህ እናንተም ከማዘዛችሁ በፊት ደግሞ ረጋ ብላችሁ የምታደርጉትን ነገር ረጋ ብላችሁ ገንዘባችሁ። እኔ በዚህ ሰዓት ወላሂ ለአዚም በዚህ ሰዓት የሰውን ገንዘብ እበላለሁ ብሎ የሚያስብ አለ ብዬ ስለማላምን ነው። ስለዚህ ምንላችሁ ፈልጌ ነው ጓደኞቼ። ይቺ መህታችን በምታዘዘች አገር ቤትም ወንድሟ መጥቼ ልውሰር ሲላት ልትሰጠው አልቻለችም ነው ያለችኝ። እኔም ስደውልላት ቆይ ወልጀ ትለኛለች፣ ቆይ ረመዳን ይፈታ ትለኛለች። እና እንደዚህ እያለች ነው። ስለዚህ እኔ እቃዬን ወይ ቀን ፈልጋለሁ ወይ ብሬ ፈልጋለሁ ብላለች። እንግዲህ ያው ገበያሽን መዝጋት ካልፈለግሽ እህቴ፣ በነገራችን ላይ እዛው ንብረትሽ ላይ ከሆንሽ፣ እዛው ቤትሽ ላይ ከሆንሽ የሰው ንብረት ስጭኝ፣ መጥቼ ልውሰድ እያለሽ ወንድምየው ተገዛሹ ናናውሰር ማለት ነው ያለብሽ ማለት ነው ስለዚህ የቱን የሚያክል ሰው ቢገራፈጥብሽ የቱን የሚያክል እንትን ቢልሽ ከቶም ቆይ ልውለድ አይባልም። የሚሆነው አይታወቅም እና ማለት ነው ስለዚህ ረመዳንም አሳለፍሽ ወለድሽም ረመዳንም አሳለፍሽ እህቴ። ስለዚህ አሁን መልሽ፣ የሰው ዕቃ መልሽ ማለት ነው። በነገራችን ላይ እኔ አለቃትም አዲስ ነው ቻናሏ ራሱ ለእኔ ማለት ነው። እና ስለዚህ ስምሽ ወይም ደግሞ ስምሽ እኔ በነገራችን ላይ ደረሰኝ ምናምን ያኔ ሙሉ መረጃ ካላት አሁን ላይ ማንም የማንም ገንዘብ ተበልቶ አይቀርም። ገባችኋ? ስለዚህ የከፋ ነገር ከምትሄጂ የከፋ የከፋ ቦታ ከምትሄጂ የሰው ገንዘብ መልሽ፣ ባይነኝ እንዴ ነው ማለት ነው። ስለዚህ ይሄን ይመስላል። መጥቼ ልውሰድ የሚል ከተገኘ ስጪ፣ ምን ይሰራልሽ? እና ይሄን ይመስላል። ታባይቢ ለማንኛውም ትእዛዝ ስታዙ እየተጠነቀቃችሁ ማዘዝ አለባቸው ጓደኞች አሁን ላይ እኔ እንጃ ምን እንደምን እኔ ቃላት የለኝም፣ እውነት ለመናገር ማለት ነው ወዳችሁ ፈቅዳችሁ ስታደረጋችሁ ድረስ አላዝንም። በነገራችን ላይ እኔ ያምናችሁበት ወዳችሁ ፈቅዳችሁ ነው። እንደገና ደግሞ ትእዛዝ ስታዙ ደግሞ በቃ አረብ ሀገር ስንኖር የሆነ በቃ ትንሽ ወጣ ያለ ባህሪ ይኖረናል እና ስለዚህ እናንተ ታውቃላችሁ ለሁሉም ነገር ማለት ነው። ላክን ግን ስታዙ ሳታማክሩ ታዙና ስትበሉ እሬት ላላችሁ ለራሳችሁ ማለት ነው ስለዚህ አላህ የሀቅ ገንዘብሽን አንቺ የሚመልስልሽ። እናንተም ደግሞ አላህ ሂዳ ይስጣችሁ። ሌላ ምንም ልል አልችልም ማለት ነው ጓደኞቼ። ለማንኛውም ምችት ይበላችሁ።